ሰላም ሰላም፣ ውድና እየተከበራችሁ የሄራን ፋሚሊ ቤተሰቦች እንዴት ናችሁ? እንኳን ወደ ዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እያረጋችሁ ከኔ ጋር ቆዩ እያልኩ ዛሬ የአስር አገራትን የበነት ዛሬ ዋጋ ይዤላችሁ ቀርቤ ያለሁ ከኔ ጋር ቆዩ እያልኩ ጋብስኳችሁ። ዛሬ እንግዲህ ዶላር ትንሽ ቅናሽ አሳይተዋል በኢትዮጵያ በብላክ ማርኬትም አሳይተዋል በብላክ ማርኬት ያለውን ዛሬ እየላችሁ ቀርቤ ያለው ከኔ ጋር ቆዩ ያልኩ ወደ መዛሪያችን እንለፍ። ዛሬ አንድ የአሜሪካን ዶላር እንግዲህ ከትላንትና ዛሬ ቀንሰዋል። አንድ የአሜሪካን ዶላር መቶ 79 ብር ከ71 ሳንት ውለዋል። እንደውም የጆርዳን ዲናር 253 ብር ከ23 ሳንትብ ተመንዝሯል። እንደውም የሰንት ፈረንሳይ ቺፍ 221 ብር 31 48 ሳንት ተመንዝሯል። እንደውም የአውስትራሊያን ዶላር አንድ የአውስትራሊያን ዶላር ብርከ መቶ ብር 16 ብርካ 68 ሳንት ውለዋል። እንዲሁም አንድ የካናዳ ዶላር 127 ብርካ 0 ሳንት ውለዋል። uh,

ሰባ ሳንቲም ውሏል። እንደውም ወደ ድራም ስናልፍ የአንድ የዱባይ ድራም አርባ ስምንት ብርካ ሰባ ሰማኒያ ሳንቲም ብርካ ዘጠና ዘጠኝ ውሏል። እንደውም አንድ የግብፅ ፓውንድ ሁለት መቶ ሰላሳ አራት ብርካ አስራ ሁለት ሳንቲም ውሏል። ካተር የካተር ሪያል አንድ የካተር ሪያል 1179 ብር ከ80 43 ሳንት ውለዋል። አንድ የባህሪን ዲናር 476 ብር ከ26 ሳንት 60 ውሏል። አንድ የእስራኤል ሽክል 55 ብር ከ77 ሰባ አራት ውለዋል። በጣም ከትላንትናው ዛሬ እንግዲህ በጣም ቅናሽ አሳይተዋል ማለት ነው ዶላር እና ቤተሰቦቼ ሁሌም በየቀኑ በየለቱ የዶላር ምንዛሬ ይዤላችሁ ቀርባለሁ። ይህንን ቻይናል እንግዲህ ላይክ ሰብስክራይብ እያረጋችሁ ከኔ ጋር ቆዩ እያልኩ ዛሬ እንግዲህ ዶላር ዶላር ሪያል እንደውም ድራም ሁሉ ነገር ባውንድ እዤላችሁ የቀረብኩት ይሄን ይመስላል። እንግዲህ የነጌው ደግሞ በምን እንደሚውል አናቅም። የነጌ ሰው ይበለን። እና ነጌ ደግሞ አዲስ ነገር ደግሞ ካለ ከጨመረም ከቀነሰም ይዘን እንቀርባለን። ቤተሰቦቼ እናንተ ላይክ ያረጋችሁ አበረታቱኝ። አዲስ ነው ይሄ ቤች፣ አዲስ ገና ነው ጀማሪ ነኝ። አበረታቱኝ ካጠፋው ደግሞ እዚህ ላይ አነጋገሬ ላይ ችግር ካለ ኮመንት ላይ አስቀምጡልኝ። የምስተካከልም ካለ አስተካክላለሁ። ቤተሰቦቼ እስከዚህ ሰዓት ከኔ ጋር ስለቆያችሁ መልካም ቀን እያልኩ አመሰግናለሁ። ባይ ባይ